እሱ ነገር ነገርኳትኝ እንደዚህ በቃ እንደሆንኩ እያንዳንዷን እዛችሁ ቀን እንዳገኘኋት ያቺ ሴትዮንም ውስጤ ስለደበቅኳት ሆናል ውጭ ያለችኝ የሚል በውስጥ የመጣ ነገርኳት። በቃ ይህን ስራ ትተሪያለሽ፣ ብሩን ታስቀምጫለሽ። እኔ እንዴትሽ ከፈለግሽ ገብርኤል እንሂድና ምንልሽ አለው ብሉሽን ትሰሪያለሽ አለችኝ። ጤና ጣቢያ ወሰደችኝ። እዚያ መድኃኒት ተሰጠኝ። መድኃኒቱን እያዋትኩ ምን እያልኩ ከእሷ ጋር ወደ ካሳንችስ ተመልሽ የመጣው ማለት ነው። ስራውን ጀመርኩት በትክክለኛው ከቦበት። እነዛኛውን ነገሮችን ለመርሳት ምን ማድረግ ያለብኝ? ከሰው ጋር ጫት መቃም አለብኝ። ልክ ስመሽ ስል በቃ ከራሴ ጋር እጣላለሁ። ወይ ለእናቴ ሰርቼ እናቴን አላገዝኳት፣ ወይን ሰርቼ ለራሴ አልሆንኩም ብዬ ከራሴ ጋር በቃ ጫቱም እንደምንም ብሽ ቃሚ ምንም አያደርግሽም ለብርድም ጥሩ ነው ስትለኝሽ ካገኘኋቸው ሰዎች እሷ ለእኔ ጥሩ ናት በጣም ማለት ነው ጫቷን መቃም ጀመር ከሷ ጋር ጫት እቅም አለው ምን እያልኩኝ ጫት ቅም አላውቅም የመጀመሪያ ቀን ጫት ስቅም ቡና ፍላች ሱካር በሱካር ውስኪ ምንም አይደርሽም በሱካር ቃምኩኝ ከእሷ ጋር ኮካ ገዛችልኝ እንዳይ ማድረግ ማለት እያተባለ እያተባለ ከእሷ ጋር በቃ ወደ ሁለት አመት ከምናምን ኖርኩኝ በትክክለኛው ማለት ነው ብሬን ግን ታስቀምጥልኝ ነበር። አሁን ምናፈቀኝ በቃ ከጎደኞቼ ጋር እኩልም አሁን ቤት ተከራይቶ መውጣት እቃም ከስር ከስር ግዥ ትለኛለች። የተወሰነ እቃ ገዛው ከካዛንቺስ አዋሪ ቤት ተከራየሁኝ። ከዛ በኋላ አሁን ደግሞ ትንሽ ትንሽ ፍራሽ የምንሆነም እየገዛው ሲመጣ እኔ ትንሽ ያው ሱሰኛም ቢሆን ምን ትዛ ላይ የእናተ ችግር ደግሞ ትዝ እያለ ይመጣል። ያቺ የተቀመጠችው ብር ከእቃ መግዣ አታልፍም። ቤተሰቦች ደግሞ በዚህ ማለት በቃ ውስጥ ያሉ እንደዛ እያልኩኝ ወደዛው መቀጠል ጀመረ። በጭራሽ ሱሰኛ ከጫት ወዴት ወደ መጠጥ ገባል። አሁን ምን እያማረኝ ነው ሲጋራ፣ ወደ ሲጋራ ማጭስ። እሱን አላረገውም። በቃ ከራሴ ጋር ምንድን ነው ያቺ ሲጋራ እንዳላጭስ እታገላለን። ጓደኞቹም ተሰፋፉ። ሁለት የነበርነው ወደ አምስት ወደ ስድስት ገባል። እንደዛ እያልኩኝ አሁን በቃ ሳምንት ውስጥ ወደ ቤተሰቦቼ መሄድ አለብኝ ብዬ ካዛንችስ ቁም ያለው ቅሜ ምን ብዬ ወጥቼ አንድ ታክሲ፣ አዲስ አበባ ውስጥ ሰው የሚያመላልስ ታክሲ የለም መጥቶ ቆመልኝ። ቢያንስ ሰባት ሰዓት ምናምን ይሆናል ስቆም፣ ልንሽ ብዬ ገባሁኝ። ተነጋገር ንሽ አልኩት መኪና ላይ ማለት ነው ታክሲው ላይ ታክሲው ላይ አልጋ ቤት ሳይን ታክሲው ላይ ሾርት እሺ ብዬ ገባል። ልክ ከካዛንችስ ወጣ ብሎ ወደ መገናኛ መሄጃ አለ እሱ ጋር ሲደርስ ቀጥ ብሎ ነው በቃ አይነዳብኝ። ለካ ከኋላ ሰው ተኝቷል መኪና ውስጥ ማለት ነው። ያ ለጥ ብሎ ሲሄድብኝ ቀስ በል እንጂ እዙ አካባቢ ነው በቃ ማለት መኪና ላይ ስታደርግ እንደዚህ ዞር ብለሽ ጨለማ አካባቢ ምናምን ነው በሰዓቱ። ኮንዶም ይዛለው ገዝቼ ከቤትም ሲወጣ እይዛለሁ። እች ጎደኛ በጣም ጥሩ ልጅ ናትና ምንም ሰዓት ይሄ ነገር ቀን ካልሆነ የመስተቀር ከቦርሳሽ እንዳይጠፋ ትለኛለች። ከዛ ልክ ወደ ቀበና እኔ ቀበናው ስሙን ነው እንጂ ውስጡ ለውስጡን አላውቀውም። ገንዳ አለ፣ ወደ እሱ ይዞኝ ሄደ። ከዚያ በኋላ ውሾቹ ጨው ማብራቱ ሳይዩት ማለት ነው። ገንዳውን ልፍ ብሎ እንደዚህ ግንብና ግንብ ነበር እዛ ጋር ቆመ። ከዚያ በኋላ ንቅ አርጎ ነው በቃ ፓንቴን በገዛጁ ነው የቀደደው። ከዚያ ቢያንስ ነው ሌላው ነገር ምንም አልፈልግም፣ እንደፈለግ ተጠቀምብኝ፣ ግን ኮንዶም እንዲታረግ ፈልጋለሁ እ በሽታ አለብኝ አልኩት። ከዚያ በኋላ ለራሱ ሲያስብ ነው በሽታ አለብኝ ስላልኩ ማለት ነው። እናንተ ትዋሻላችሁ፣ ግን የውሸትሽም ከሆነ እግዚአብሔር አረግብሻል። ይሄን ወቅ ምናምን ነገር አለ። ኮንዶሙን አረገ። እሱ ልክ ተጠቅሞብኝ ብድግ ስል ያኛው ተነስቶ መጣ። እኔ በጭራሽ አልኩሽ፣ በቃ ልቤ ስንጥቅ ነው ያለው። እኔ እንዲያውም እዛ ገሎኝ ይሄዳሉ የሚል ነው እንጂ ተጠቅሞብኝ ይለቁኛል የምል የለም። ከዛ በቃ አዎ፣ እኔ ጉዳይን ጨርሻለሁ አንተ ጉዳይን ጨርስ አለው ማለት ነው። ከዛ ያኛውን መጣ፣ ተጠቀምብኝ፣ ምንም አላልኩም እንደው እግዚአብሔር እናንተ ስራችሁን ይስጣችሁ። ሌላ ምንም አለ እንዳይ መሰረት እግዚአብሔር ታረለሽ እንደ ምናም ነገር አለኝና በጥፊ ይዞ ድርግም አረገኝ። አሁን ባለፈው እዚህ ጋር የሰራነው ነገር ራሱ ያሳለፋችሁት ስባል ጥፊው ትዝ ብሎኝ በጣም ረጅም ሰዓት ነው ያለቀስኩት፣ እዚህ ቤት ማለት ነው። ከዚያ በጥፊ ሲመታኝ ምንም አላልኩም። ፓንቴ ተቀዳለች። አጭር ቀሚስ ነው የለበስኩ። ቀሚሴን አስተካከልኩኝ። ከዛ ልነሳ ስል ያኛው እንግዲህ ተጠቅሞ ብኝ ፊት ለፊት እያደረገ ነው ሱ ሱሪውን እያደረገ ነው እንደዚህ የመጀመሪያው ለምን ሁለተኛው ማለት ነው በጥፌ መታኝ የምታኝ ሁለተኛው ነው እኔ ምንም እኔ ጉዳይ እንጨርሻለሁ ብሎ ያኛው ወርዷል ይሄኛው ሲጠቀሙብኝ እግዚአብሔር የስራቸውን ይስጣቸው ምንም አይደለም ስለ ነው ስለዚ እግዚአብሔር ታወራለች እንደ ብሎ በጥፌ መታኝ ማለት ነው ከዚያም ምንም አላልኩትም ጠጥተዋል ምን ብለዋል ስ ያኛው የተነሳው በጣም ሰክሯል ሲጀምር የነዳው መኪናውን አይደለም ጀርባው ተኝቶ የነበረው ይሄ ብዙ እንትን ያለው ደግሞ ወንበር ያለው አይታይም። ማታ ማታ እንደዚህ ስለሚተኙ ማለት ነው። አሁን ድንገት በደንብ የገባ ሰው ወይና የፈራ ሰው ካለ ስልክ አብርተሽ ካየሽ ነው እንጂ አይታይም። ከዚያ በኋላ በጥፊ መታኝ። ልክ ልብሴ ለብሽ እንደዚህ እንደወጣሁኝ በሩን ክፍት አድርገውና ወረወረኝ። ቦርሳ ይዛው ነበረ። ወረወረኝ። ቦርሳ ውስጥ ስልክ ነበረ። ከዚያ በፊት የሰራውን ሳንት ብም ነበረኝ። ምንም አላልኩም። በቃ ይሄ ኮሾም ነገር ትን ብሏል። ምንድነው ስሙ? እንደዚህ ውጥት ስቲ የተቆራረጠ የዛፎች ምናምን አሉ። ከዚያ ውስጥ ግን ጨለማ ነው። ሌላው እንደዚህ ግንብ ማል ስለሆነ ማለት ነው። ስቶች የተቆረጠ የዛፎች አሉ። በቃ እዚያው ለረጅም ሰዓት እዛው የወረወሩኝ ቦታ ቁጭ አልኩኝ። የተወሰነ ይሄ ተላልጦብኝ ነበር። ለምን እኔ ብድግ ብዬ ከወንበሩ ላይ እንደዚህ አድርጌ ልብስ እንዳርኩ ነው፣ እንደዚህ ጉርጉር አድርጎኝ የሄደው ማለት ነው። ለካ ያኛው የተጠቀመ ገብኛ ገብቷል፣ ይሄኛው እኔን እዚህ እያሰቃየኝ እና ተነስቶ መኪናው ሄደ። በቃ የተወሰነ ጊዜ እዛ ቁጭ አልኩኝ። ጅብም ይታያል፣ ጅብዎችም አሉ፣ ውሾች ደግሞ ይጮዋሉ እንደጉድ። ቆሻሻ የሚወስዱ መኪና ወደዚህ እያበራ መጣ እንደው ለነፍስ ብለ በቃ እንደዚህ ብዬ ነው የለመንኩት። እንዲህ ተንበርከከ ማለት ነው እንደው ለነፍስ ብለው ምናምን ስለው ቆመ እዚያ። በኋላ ምን ሆነሽ ነው እዚህ ውስጥ ጨለማ ውስጥ እንደዚህ መተሽ ከየት መተሽ ነው አለኝ። እኔ አላመንኩሽም ሰይጣን፣ ሁሉን እየመሰልሽኛለሽ፣ ግን ሰው ነሽ አምናም ነገር እስከሚለኝ ድረስ ማለት ነው። አለቅስ ሳለሁ ሰውነቴ የተላላጠም ሳይ በቃ ልጁም ደነገጠ። ከዚያ በኋላ አጠገዋ አረገኝ ቆሻሻውን አንስቶ ወደ ካዛንችስ ይሄ ቆሻሻ የሚወስዱ ባለመኪና አምጥቶ ካዛንችስ አደረሰኝ ማለት ነው። አዎ ነገርኩት፣ እንደዚህ ተጠቀሙብኝ እዚህ ጋር ወርውሮኝ ነው። እንዴታ ታምኛቸዋለሽ? ይሄ ሚወት ተብሎ በቃ ከሴት የተፈጠረ አይደለም፣ እንዴታ እንደዚህ ያደርግሽ አላለኝ። ከዚያ በቃ እንደዚህ ያደርግም፣ በሁለት ተጠቀሙብኝ፣ በሁለት ተጠቀሙብኝ ነው የወረወሩኝ። ምንም ብር ማሰጡሽ ማለኝ፣ እንኳን ብር ቦርሳዬን ራሱ ይዞ ነው የሄደው አልኩት። ከዚያ በኋላ መኪናው ሲመጣ ለጓደኞች ይናገራሉ። የተወሰነውን መኪናው እንኳ ረሩን አይቻለሁ። እንደዚህ እንደዚህ አይነት ልጅ ነው። ልጁን ደግሞ በደንብ አይቻለሁ። ረዘም ያለ ነው፣ ጠይም ነው። እንደዚህ አይነት ልጅ ከመጣንን እንዲያረገኝ ነው ምናምን ነገር አልኳቸው። ደ በቃ ጓደኞች አይዞሽ ምናምን ነገር አሉ። መጠጥ ቤት ይዞኝ ገቡ። መጠጥ ጠጣው። ያን ነገር በመጠጥ የተደብቀ የረሳሁት ማለት ነው። ምን ተሰማሽ? በጣም ሞት ሞት ብሞት ሳልኩ። ከሳንችስ ያ ቆሻሻ መኪና ሲያመጣኝ በአንድ እኮ መሞት እኮ ጥሩ ነው። እኔ እንዲያየው ጅብ ይበላኝስ እኔ እኮ ሰው ህይወቴ እስከምታልፍ ድረስ እሱ ቦጭቆ ሲበላኝ ያ ነገር ነው የታየኝ። እና ብዙ ስቃይ አሳልፌያለሁ የማይቆጠር ማለት ነው። ያ ነገሩም እንደዛ ሆኖ በቃ ቤተሰቦችን በጣም እየራኩኝ ህይወቴንም እየፈራሁ በቃ እንደዛ ከሆነ በኋላ እያልኩ እያልኩኝ ከዚህ በፊት ዝም ተመስግቤ ነበረ። ተመስግቤ እንደዚ በዚህ መሀል ደግሞ የሚወደኝ ሰው ነበረ ማለት ነው። እዚ ያውስ ላይ ያገኘት ልጅ ነው እና ከዛ ከተደፈርሽ በኋላ ሕክምና አገኘሽ? የት ሄድሽ? ምን ሆንሽ? የትም አልሄድኩም እንዳልኩሽ፣ እዛን ቀማታ መጠጥ ውስጥ ነው ራሴን የደበኩትኝ። ምንም እመምም አልተሰማኝም። ግን ለተወሰነ ጊዜ ምንም አልረሳም ብሎኝ ቤት ነበርኩ። ተደፋፍኘ ሲቀመጥ ነበረው ለምን ያኛው እኔ ጉዳይን ጨርሻለሁ የሚል ራሱ በአእምሮ ይመላለስ ነበር። ሁለተኛ ነገር ደግሞ የጅብ ድምፅ ከአእምሮ ያለወጣ ማለት አጠገቤ ሆኖ ወጭቀኝ ምናምን ነገር እስከሚመስለኝ ድረስ ማለት ነው። የትም ሀኪም ቤት አልሄድኩም። ቤት ነው ቁጭ አልኩኝ። እነሱ ስቀሙ አብሬያቸው ቅሜ በቤት ቁጭ እላለሁ። ስራውን ለተወሰነ ጊዜ መውጣት ከበደኝ። ግን እንደዚያ መሆኖ በቃ ይሄን ሰውዬ እዛው ችግሬን ባላካፍለውም ይሄ የልጅ አባት ማለት ነው አይዞሽ፣ ላይ ነበረ በዚሁ ህይወት ነው ያገኘሁት። ሁሉም በቃ የሆነ እኔ ስለ ራሴ ህይወት ለወንዶች እንደዚህ አይነት ቦታ ማገኛቸው እንደ አውሬ መስሉ ስለሚታኝ ህይወት ማካፈል አልፈልግም። ግን ይሄ ልጅ እየተደጋገመ ይመጣል። መቶ ብር ሰጥቶኝ ይሄዳል፣ ይጠይቀኛል። እና አገር እሺ የት ነው፣ እንዴት እዚህ መጣሽ? ምናምን ነገር ይለኛል። በምን ምክንያት ነው? በነገራችን ላይ መሀል ላይ ሄድሽ፣ እንደ እናትሽ አደረግሽ። ሳምንት ሄዳለሁ ብዬ የቀጠርኩበት ነው። በቃ እኔ ቤተሰቦችን ልቀርብ ስል የሚፈታተኝ ነገር ስላለ ብዬ ቀረሁት። ለምን ያችን ጫት ደግሞ? አንደኛ ነገር በጣም ዳገት የሆነብኝ ምንድን ነው? እነግርልሻለሁ እዚ ውስጥ ራሴንም ትለማ አለማስታወስም በጫቱ ድንዝዝ ብዬ ነው ቤት ምምተኛ የነበረው ቤት እንኳን ስተኛ ማለት ነው የተከራዩበት ቤት እንኳን ስተኛ ራሴን ድንዝዝ አድርጌ ደግሞ ብዙ ነገሮች ፊት ለፊት የመጣ እነሱ ማስታወስ አልፈልግም። ያቺ ነገር ሰአቷ ከእንትን ካለች እናቴንስ ምን እላታለሁ? ሱሴንስ ምን አድርጌ ነው እናቴ ጋር ምል፣ ደግሞ በቃ መጣ ቤተሰቦቼ ጋር ሊሄድ ስል እንደዚህ ነገር የሚያጋጥም ከሆነ ለቤተሰቦች ሲያስብ የማይሳካልኝ ከሆነ ምን እሰራለሁ? ግን እኔ ያችን ልጅ ማመሰግና ዛሬም ነገም ስለ መርፌ ምናምን መጠቀም የነገረች እሷ ናት የእንትን ማለት ነው እርግዝና መከላከያ ጤና ጣቢያም ወስዳኛ ስወርጋች እሷ ናት እንጂ አታውቂው እኔ አላቀ የሶስት ዓመት እንደዚህ ትለኛለህ ልጅ እራሱ ምንም ከሌለሽ እራሱን የቻለ የበሽታ ነው። ልጅ ራሱ ምንም ከሌለሽ ሰው ከልጅና ከበሽታው ልጅ ይሻላል ይላል። ልጅ ራሱ ምንም ካደለሽ አንቺ እዚህ ጋር ዘመን ምን የለሽ እኔ እናንቺ ትናንትና የምታወቀው እኔም ብዙ ችግር አሳልፌያለሁ። ምንም ከሌለሽ ልጅ ራሱ አንድ በሽታ ነው ትለኛለች። የሶስት አመት ወስዳ ያስቀበረችልኝ እሷ ናት። ከመደፈርሽ በፊት ነው ያ ያ ነገር እንደዚህ የሆነው ማለት ነው። እና አንደኛ ነገር እዛ ያለው ልጅ ራሱ ያልወለደኩት በዛ ምክንያት ነው ማለት ነው። በተደፈርኩ ሰዓት ራሱ ላይም ሲያንገላቱኝ ብዙ ነገሮች ነበሩ። የመጨረሻው ብሶ ኮንዶም በጥሶብኛል። ግን ተበጥሷል ብዬ ብታገለውም ራሱ የሚጠብቅ የምትይ አይነት ሰው አለ አደለ? እንደዛ ነው። እኔ ከዛ እንዳልንቀሳቀሰ አርጎ ኮንዶሙ እንደገና ቀይሮ ማነው የተጠቀመብኝ እንጂ በዚያ ማል ልርግዝና የሚፈጠር ይችል ይሆናል እና እህትናቴ ጋር አልሄድኩም። ምንድን ነው ከዚህ ልጅ ጋር አሁን እንዳልኩሽ እየተመላለሰ ብር ይሰጠኛል። አሁን ሌሎች መጠጥ ልጋብዝሽ፣ የልጅ አባት ማለት መጠጥ ልጋብዝሽ ምናምን የሚሉትን አክል መጠጥ ልጋብዝሽ አይልም። ቢደውልልኝም ቡና ጠጫለሽ ወይ ደግሞ እንደዚህ ምናምን ነገር ነበረ። ከዚያ በዚህ አጋጣሚ ለዚህ ች ጎደኝ እንደዚህ የሚል ሰው ከዋለ እንደዚህ እንደዚህ አለፋት። ለወንዶች ታቂያለሽ፣ መርዞች ናቸው። ሌልብሽ እንዳሰጩም ችግርሽም እንዳታካፊ። እነሱ ያው ናቸው እንደምታውቂ ነው። ስራ ቦታ ምናምን እሱም ነገ የጠዋት ማንነት ሽናውቆ ይቀይርብሻል። ትለይ ነበረ። እውነት ነው ደግሞ እኔ አውሬ መስሎ እስከምታዩን ደረጃ ደርሷል። ወንዶቹ ማለት ነው። እና ያው ውስጤን አውጥቼ አልነግረውም። ስለዚህ ስራ እስኪ አውሪኝ ምናምን ነገር ሳይሆን ወይ በእናትህ ተወኝ እንደዚህ ማለታቸው ነው ሁሌ የሚሰለቸኝ። ወንድ ስትባለው ምንም ለማታረግልኝ ነገር ብነግር ባልነገር፣ እንደዚህ አትጠይቀኝ ምናምን እላለሁ። ከዛ በኋላ በቃ እየተመላለሰ ምን እላለሁ እንዳልኩሽ ከስራ ሲወጣ ሼፍ ነው ብር ይሰጠኛል። ችግርሽ ለምደ ማትናገሪ ምናምን ነገር ልሰብስብሽና ይህን ስራ ተይ ምናምን ብሎኛል። ቀን ከዚያ ክትክት ብዬ ነው የሳኩበት እንደዛ ስለኝ ማለት ነው እኔ ለምን ውስጥ ያለ ብዙ ነገሮች ሳኩኝ። ከዛ ሁኔ ቀንም እንደዚሁ ቆይቶ መጣና ና ሐኪም ቤት እንሄድና ቼክ እንደራረግና በቃ ተቀመጭ፣ እስኪ እኔ እኮ ቤት ተከራይቼ ነው የምኖር አለኝ። አረን ያልፈልግም አልኩት። መመርመሩንም አልፈልግም ራሴንም ቼክ ማድረግም አልፈልግም ከወንድ ጋ መሆን አልፈልግም ቤተሰቦች ስለ ቤተሰቦች ማጠይቀኝ ሳድቤ ሁሉ ልክ ያውቃል ወደዚህ ህይወትም እንዲበቃ እዚህ ግቢም እንዲገባ አረገኝ አንደኛ ነገር ማለት ነው ከዚያ ስለኛ እሺ ብዬሽ ከዚያ አልተመረመርኩም ሳድቤን የላኩት እንደዚሁ አሁን እነሱ የዛሬ ሶስት ዓመት አካባቢ ይዞሩ ነበር ሴት እንደዚህ ለመፈለግ እዛ ካዛንችስ ሳገኙኝ ተመዘገብኩኝ ልክ እኔ እዚህ ተመዘገብኩኝ። ከእነሱ ያመላልሳሉ ተመላለስኩኝ። ቀን ለከማታ እዚያ ቦታ ሲያይ የለውም ያጣኝ። ስልክ ይደውላል፣ ስልክ አላነሳም። ከማንም ጋር በቃ ይሄ ትክክለኛ እኔን የሚቀይረኝ ነው። ስለዛ ከማንም ጋር እዚያ ቦታ ማቅሰው ጋር አልገናኝም የሚል በውስጤ መጣ። ኢንተርቪው አለፍ ተብሎ ከዚህ አጋጣሚ ተደወላል እና አንድ ልጅ እንደኔ እንደኔ ተቸገረች ልጅ ነበረች። ከኔ ቤት እነሱ ናቸው አውጥተዋል፣ ቤት ተከራዩላት ምናምን። ከእሷ ጋር ነበርኩ እዛን ሰዓት። እና ከእሷ ጋር እንደዚህ እንደዚህ እንደዚህ ነው አልኳት። ከዛ ስላት አይ ተይ፣ በቃ እውነት ይሽ ነው እዚያ ጋር የምናገኛቸው ሰዎች። አሁን ይሄ ህይወታችን የሚያስተካክል ነው፣ ማንም ማግኘት አንፈልግም። እሺ ከዚህ ትምህርት ጀመርን ማለት ነው። እዚህ እየተመላለስን በአጭሩ ላድርግልሽ እና ከዛ የተመላለስን እሱ ወደ ስራ ሲመጣ ይህኛም ወደ ስድስት ስንመጣ ተገናኘን። እንዴት ጠፋሽ? ምንድን ነው ምናምን ነገር አለኝ። ከዚ ወይ እኔ እኮ የማታ ስራ አቆምኩኝ እግዚአብሔር ይመስገን እንደዚህ እንደዚህ ቦታ አልኩት። ከዛ በኋላ በቃ ስልክን አንሺ እና የምናወራ ነገሮች አሉ ምናምን አለኝ። እሺ አልኩት። በቃ ወደ ራሴ እዚህ ጋር ምክር የሚሰጥች ትምህርት ምናምን ወደ ራሴ እየመለሰ እየመለሰ እየመለሰ መጣ። ቤተሰቦችን እንግዲህ አላየዋቸውም እስከዚህ ደረጃ ድረስ ማለት ነው። እናት ምን ላይ ትሁኑ፣ ወንድሞች እህቶች ምን ላይ ይሁኑ። እንደዚህ ሰው ደግሞ ብዙ ሆኖ ስለ ቤተሰብ ምናምን ሲያወራ በቃ አለቅሳለሁ እንጂ ምኑ እና አሁን እንደዚያው እየተመላለስኩ እዚህ ወደ ሶስት ወር ሞላኝ። ከሶስት ወር በኋላ ይህን ሰውዬ ይሄን ነገር ከተውሽ እዚህ ደግሞ እዚያን ሰዓት የምንሰጥ ብር አንድ ሁለት ሺ አምስት ነበር። በቤት ክራይም ከፍሎ እኔ ሁለት ሺ ብር ነው ነገሮቹ ሲገጣጠሙብኝ ማለት ነው። ስለዛ እኔ የቤት ክራይ ልክፈልልሽ ወደዛ ዞር ብለሽ እንዳታይ። እሺ በቃ እንደዛ ከተባለ እቺ ልጅም አለች። እሷ ደግሞ ግዴታ ምንድን ነው ብሩን አጠራቅማ ቤት መከራየት አለባት ለብቻ። የቤት ጉብኝት አለው የዚህ ደግሞ፣ እሷን ብሯን እያጠራቀመች ምን እያለች ተነስታ ቤት ክራይ ራሷን ችላ ወጣች። እኔ ምን ሆንኩኝ ብቻዬን ቀረሁ። በዚህን ሰዓት ምን ሆነ ይሄ ሰውዬ ከኔ ገመውን ለእኔም በቃ ጥሩ የሚያስብ ነው ምናምን። እሺ አንድ ላይ ሆኖ እኔ እና እሱ ማለት ነው። አንድ ላይ ስንሆን ምን ሆነ፣ ያ በፊቱም እንግዲህ መርፌውን የሶስት አመቱን አስወጥቼ የሶስት ወር ልጠቀም ነበር። በየሶስት ወር የምትወቀው ማለት ነው። በዚህ ማል እኔም በቃ የሆነ ልብሽ የሚሸፍት አለ አይደለ? ልብ የሸፈትን መርፌውን ብረስቻለሁኝ። ከሱ ጋር ቤት አንድ ቤት ሆነን አላልኩሽ? እዚህ እየሰራው ነው በጣም ቆንጆ ስራ እየኖርኩኝ፣ አይ በቃ ተስተካከልኩኝ። አሁን ለቤተሰቦች የሚተርፍበት ሰዓት ነው። ለምን እሱም ደህና ደሞዝ ያለ ሰው ነው የምልበት ሰዓት ነው። እሱ ግን ከሌላ ልጅ ወልደዋል እና ያ ልጅም ይረዳል። አዎ ነገሮኛል። መጀመሪያው ነው ቢያንስ የሶስት አመት ልጅ ምናምን ነበረው። እዛ ነው እኔና እሱ እንደዛ እየኖርን የልጁ እናት እየደወለች ልጁ መርዳት እንዳለበት ትነግራለች። እኔም ደግሞ በቃ ልጁ እንዲረዳ ፈልጋለሁ። ለምን ያቺ ሴት እንደኔ ሴት ናት። እኔ የራሴን ስቃይ ሳይ ማንኛውም ሴቶች እንደዛ ነው የሚመስለኝ እና እንደዛ እየተባል ነው እየኖርን፣ እርግዝና ተፈጠረ። እዚህ ግቢ ደግሞ እርግዝና አይቻልም። ምንድነው ወደኋላ የመለሰኝ ማለት ነው እርግዝና ስላለ እዚህ ጋር የሚያስተምሩት ትምህርት ደግሞ ልጅ የሚያስወርድ አደለም። እሱም አለ ልኝ ምን የሚያደርግኝ ነገር የለም፣ ያጎደልብኝም ነገር የለም። እየኖርኩኝ በቃ ረገዝኩ። የሶስት ወር ሳላቁ ሁለት ወሩኝ ያለው ለካ እኔ ምንድነው እችኑ ልጅ አሁን ያልኩሽ አማክራታለሁ። የሆነ በጣም ስጨንቀኝ ሰው ማማከር ደስ ይለኛል ሳማክራት እንደዚህ እንደዚህ ነው ስላት፣ እዛ አይቻልም እና ምን ታደርጊያለሽ አለች። እርግዝናው ማለት ነው። ለምን የሆነ የሚበላ ሊቀመጥም አለኝ። በጣም ራሴን ልጠራጠር የቻልኩት ማለት ነው። እንደገና ደግሞ የሰው ጫጫታ ታክሲ ውስጥ ሰው ምናምን አስጠላኝ በጭራሽ ማለት ነው። እዛ እንደዚህ እንደዚህ እኮ ነው ብዬ እሷንም ሳማክራት በቃ እባክሽ ሆኖ ነው የሚሆነው። ስለዛ እሱም እስካለ ድረስ እዛ ትምህርት የምንማረው በጣም ከባድ ነው ታውቂያለሽ፣ ማስወረድ አይቻልም። በቃ ውለጅ አለችሽ። እሱንም ነገርኩት። እሱም በቃ ደስተኛ ሆነ። ጤና ጣቢያ አብረን ስንሄድ አውርጉዝ ናት ተባልኩኝ። በጣም ደስ አለ። በቃ እንክብካቤ እስከ ጥግ ድረስ ሆነ። እኔም በቃ ደስ ብሎኝ ኑሮዬን በቃ መኖር ጀመርኩኝ።